ስለ ፎቶ ቤት ቢዝነስ ምን ያክል ታውቃላችሁ? የፎቶ ቤት ቢዝነስ እጅግ በጣም አዋጭ እና አትራፊ የሆነ ምርጥ የቢዝነስ ሀሳብ ነው። የፎቶ ቤት ቢዝነስ ከወጪው ይልቅ ገቢው ዳጎስ ያለ የሆነበት ምርጥ የቢዝነስ ሀሳብ ነው። ለመሆኑ የፎቶ ቤት ቢዝነስን ወይም ደግሞ ፎቶ ቤት ለመክፈት ምን ምን አይነት ግብአቶች ያስፈልጉናል? የፎቶ ቤት ግብአቶችን በቅናሽ ዋጋ የምናገኘው የት ነው? ፎቶ ቤት ለመክፈትስ ደግሞ ምን ያክል ካፒታል ያስፈልገናል? የሚሉትን ዛሬ ፍንትው አድርጌ ምርጥ ፎቶ ቤት ለመክፈት ምንምን ያስፈልጉናል? ሂደቶችስ እንዴት ናቸው? ትርፍና ኪሳራ ውስጥ ስቱዲዮአችንስ ምን መምሰል አለበት? የሚሉትን ዛሬ የምንመለከት ይሆናል። ከኔ ጋር አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ ለማታቁኝ ሀብተሽ ይባላለሁ፣ ለምታቁኝ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ ዛሬ በጣም በርካቶቻችሁ በውስጥ መስመር በዛኛው በትልቁም ቻናል ላይ በዚህኛውም በውስጥ መስመር በኮሜንት በቴሌግራም በአካል ስለ ፎቶ ወይም ደግሞ ፎቶ ቤት ለመክፈት ምንምን ያስፈልጋሉ የሚሉትን እንድነግራችሁ በውስጥ መስመር ስጠይቁ የነበረ ዛሬ ጊዜው ራሱ ነው። ፎቶ ቤት ለመክፈት ምን ምን ግብአቶች ያስፈልጋሉ የሚሉትን በዝርዝር ይዤላችሁ መጥቻለሁ። በአሁኑ ሰዓት ላይ የሚሸጡበትን የእቃ ዋጋ እንዲሁም ደግሞ እቃዎቹ ምንምን ያስፈልጋሉ የሚሉትን ብቻ ተወዳጅ የሆነ ምርጥ የፎቶ ቤት ለመክፈት የሚያስፈልጉትን ነገሮች እንመለከታለን። በዝርዝር ወደ አስቀመጥኳቸው ወደ መጠኋቸው ነገሮች እናንተ ማ ማስታወሻ ይዛችሁ እነዚህ ነገሮች ጽፋችሁ ቀጥታ ወደ ፎቶ ቤት ቢዝነሱ መግባት ትችላላችሁ። እሺ፣ እንጀምር ማለት ነው አይደለ? የተከበራችሁና የተወደዳችሁ ወደ ተመልካቾቼ፣ ከዛ በፊት ይህንኛውን የዩትዩብ ቻናሌን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉት ላይክና ር ሼር እንድታደርጉት ስል በአክብሮ ጠይቃችኋለሁ። ምክንያቱም በዚህኛው በሁለተኛው ዩትዩብ ቻናሌ ላይ በርካታ የቢዝነስ ሀሳቦችን እየለቀኩ ስላለውኝ እንዳያልፋችሁ ምናልባትም የዛሬው ካለፋችሁ ሌላ በቀጣይ የዛሬው ስራ የማይሆናችሁ ከሆነ ሌላ ምርጥ የቢዝነስ ሀሳብ ይዤ ስለምመጣ እንዳያልፋችሁ ስል እየጠየኳችሁ፣ እንቀጥል። የመጀመሪያው እንግዲህ ፎቶ ቤት ለመክፈት ከትልቁ እንነሳ። ትልቅ እቃ፣ ትልቅ ግብአት የሚያስፈልጋችሁ እንግዲህ ካሜራ ነው። ፎቶ ቤት ሲባል ፊትለፊታችን ድቅን የሚለው ካሜራ ነው። ሶ፣ ካሜራ ሁለት አይነት ካሜራዎች ፎቶ ቤት ለመክፈት ሁለት አይነት ካሜራዎች ያስፈልጉናል። በተለምዶ የስቱዲዮ የሚባል ካሜራ እና እንዲሁም ደግሞ የውጭ ካሜራ የሚባል አለ። መስክ የምትሰሩበትና። ለስቱዲዮ የምትሰሩበት ለማለት ያክል ነው። አንዳንድ ጊዜ ድህነት ካለ ወይም በአቅማችን እንስራ ብለን ካለን ለስቱዲዮም ለውጭም ለጊዜው ለመጀመሪያ ያክል መስራት ይቻላል። ግን አሁን ምርጥ ፎቶ ቤት ለመክፈት ወይም ደግሞ ጥሩ በህብረተሰቡ ዘንድ ሙሉ አገልግሎት ለመስጠት ምን አይነት ፎቶ ቤት ያስፈልጋል የሚለውን ወይም ደግሞ ምን ምን ግብዓቶች ያስፈልጋል የሚባለውን ስለሆነ የምነግራችሁ። የመጀመሪያው ለስቱዲዮ የሚያስፈልጋችሁ በጣም አዜ ፕሮፌሽናል ነው የምነግራችሁ ይህንን በጣም ወሳኝ የሆኑ ካሜራዎች እና ከሙያ አንጻር ነው የምነግራችሁ ካሜራ ሰማንያ ዲ ወይም ደግሞ ዘጠና ዲ የሚባሉ ካነን ካሜራዎች ለስቱዲዮ እጅግ በጣም ተመራጭ ናቸው ቻይ ናቸው ሚሞሪ በጣም በጣም ብዙ ጊዜ በቀን በመቶ ሊሆን ይችላል በሺ የሚቆጠር ጊዜ ሚሞሪ ስለምታስገቡ ስለምታስወጡት እንዲሁም ደግሞ ባትሪያቸው በጣም አሪፍና ኦሪጂናል የሆነ ባትሪ ስለሆነ ካሜራዎችም ደግሞ የጥራታቸው የፎቶ የሚያነሱበት ኳሊቲ መጠናቸው እጅግ በጣም ተመራጭና ምርጥ ስለሆነ በነገራችን ላይ ስቱዲዮ ውስጥ ሆነ እንጂ ሰማንያ ዲም ሆነ ዘጠና ዲ ፎቶ ቪዲዮ መቅረጽ የሚችል ነው። ዞሮ ዞሮ ግን ስቱዲዮ ውስጥ ላይ የልደት ወይም ደግሞ ትንንሽ የሆኑ ፕሮግራሞች ከመጡ ከፎቶ ማንሳት በተጨማሪ ቪዲዮ ልትቀርጹባቸው ትችላላችሁ። ልብ ብላችሁ አዳምጡኝ። ሰማንያ ወይም ደግሞ ዘጠና ዲ የሚባሉ ካሜራዎች ለስቱዲዮ ተመራጭ ናቸው። በአሁኑ ሰዓት ላይ እየተሸጡ ያለበትን ዋጋ ልንገራችሁ 150 ሺህ የኢትዮጵያ ብር በመሸጥ ላይ ይገኛሉ። ከውጭ የምትመጡ ሰዎች ካላችሁ ደግሞ እጅግ በጣም ይቀነሳል። አንድ ፍሬ ለመጠቀሚያ ስለሆነ ከውጭ ማስገባት እንደሚቻል ነው ማቀው ከቀረጥ ነፃ ማለት ነው። በኢትዮጵያ ውስጥ ላይ ይህን ነገር ብትመቱት በጣም በቅናሽ ዋጋ ነው። እስኪ ሰማንያ ዲ ዘጠና ዲ ብላችሁ እዛ ውጭ ሀገር ያላችሁ ሰዎች ወይም ደግሞ እዚህ ሀገር ውስጥ ሆናችሁ ከውጭ ቤተሰብ ወደ ሀገር ውስጥ የሚገባ ሰው ካላችሁ በጣም በዝቅተኛ ኦልሞስት አሁን የመቶ ሃምሳ ሺህ ብር ብያችኋለሁ እንጂ ኦልሞስት ወደ ሶስት እጥፍ በሚቀንስ ሁኔታ ላይ በውጭ ሀገር እንደሚሸጡ እርግጠኛ ነኝ። ስለዚህ አሊባባ ላይ አሌክስፕረስ ላይ ወይም ደግሞ እዛ ውጭ ሀገር ያላችሁ ሰዎች ሱቅ ጎራ ብላችሁ ካሜራ የሚሸጡበት ቦታ ብትጠይቁ በቅናሽ ዋጋ መግዛት ይቻላል። ዞሮ ዞሮ ግን ኢትዮጵያ ውስጥ ላይ በአሁኑ ሰዓት ላይ 150 ሺህ ብር የተሸጠን ያለው ከዛ ቀጥሎ ሌላ ካሜራ ደግሞ ያስፈልጋቸዋል። ምክንያቱም ነግሬያቸዋለሁ ትንሽ እንደ ድሮ አይደለም ዘመኑ ቀየር እያለን የመጣ አሁን ከሌሎች ጋር ተፎካካሪ ተወዳዳሪ ሆናችሁ መስራት ይጠበቅባቸዋል። ሶ በስቱዲዮ ስትከፍቱ ደግሞ ስራ ይመጣላቸዋል። ተጨማሪ ስራ የውጭ ስራ የመስክ ስራ የሚባል አለ። የሰዎች ሰርግ፣ የሰዎች የተለያዩ ፕሮግራሞችን ወደ ውጭ ሄዳችሁ ስለምትቀርጹ ካሜራችሁ ቅድም ካልኩት ከ80 ወይም ከ90 ዲ ባሻገር ማርክ ፎር የሚባል ካሜራ ያስፈልጋችኋል። ማርክ ፎር ፎር ኬ መቅረጽ የሚችል ነው። ተች ስክሪን ያለው ነው። በጣም አሪፍ የሚባል ካሜራ ነው። በጣም ትልልቅ ሲኒማዎች ፊልሞች የሚሰሩበትና በርካታ ክሊፖች እንዲሁም ደግሞ ሰርጎችን በጣም ሃይ ኳሊቲ በሆነ መንገድ የሚቀረጽበት ስለሆነ አዜ ፕሮፌሽናል ማርክ ፎር የሚባለው ካሜራ ያስፈልጋችኋል ሁለቱ እንግዲህ ናቸው ትልቁ ወጪ የሚባለው ማርክ ፎር እስከ 240 ሺህ ብር ድረስ ነው በአሁኑ ሰዓት ላይ የሚሸጠው ዛሬ በነገራችን ላይ እንዲገባችሁ ቁልጭ አድርጌ ዋጋው መናገር ስላለብኝ ነው የምነግራችሁ አሁን 150 ሺህ ብያችኋለሁ ቅድም አሁን 240 ሺህ ብር ስላችሁ ተስፋ ወደ መቁረጥ ወይም ደግሞ ገንዘቡ ይበዛል ብላችሁ እንዳታስቡ። ምክንያቱም ፎቶ ቤት በጣም እጅግ አዋጪ ነው፣ አትራፊ ነው። እነዚህን እቃዎች ግን መያዝ ይጠበቅባችኋል። አነሰም በዛም እኔ ደግሞ መረጃውን ለእናንተ መንገድ ግዴታ ስለሆነ ነው። ስለዚህ ካሜራ ማርክ ፎር የምላችሁ ካሜራ ሃይ ኳሊቲ የሆነ ፎቶ ማንሳት ይችላል። ቅድም እንደነገርኳችሁ ቪዲዮ መቅረጽ ይችላል። 240 ሺ ብር ብለናል። ከዚህ ከካሜራ ለውጭ ስራ ማርክ ፎር፣ አሁን የውጭ ስራ ያልኳችሁ ሰርግ ቤት ሊሆን ይችላል፣ የተለያዩ ቦታዎች ላይ በምትሄዱበት ቦታ ላይ ስፖት የሚባል አለ። አብሮት የሚሄድ ስፖት የምታነሱበት ፎቶም ሆነ ቪዲዮ የምትቀርጹበት ስፖት ላይት የሚባል አለ። የውጭ ነው። በአሁኑ ሰዓት ላይ አርባ ሺህ ብር በመሸጥ ላይ ነው የሚገኘው። በነገራችን ላይ ቅድምና ወደፊት የምጠቅሳቸውን ተጨማሪ ሁኔታዎች ወይም ተጨማሪ እቃዎችን ከውጭ ሀገር የምታስመጡ ከሆነ በቅናሽ ዋጋ ነው አንድ ፍሬ ማምጣት እንደሚቻል ነው የማውቀው። ለመጠቀሚያ ስለሆነ አንዳንድ እቃዎችን ማምጣት ይቻላል። አሁን ቅድም ከካሜራዎቹ አንድ ከስፖት ላይቱ ከምናምኑ እየተባለ ማስገባት እንደሚቻል ነው ያለ መረጃ። አሁን ተቀይሮ ካልሆነ በስተቀር ብዙ ጓደኞች ይዘው እየመጡ እንዳሉ ነው የማውቀው ሶ ስፖት ላይት አርባ ሺ ብር ያስፈልጋቸዋል። ከዛ የስቱዲዮ ፎቶ ለማንሳት ደግሞ ስፖትላይት የሚባል አለ። ስፖትላይት ሁለት ነው። የውጭ ስፖትላይት የሚባለው አርባ ሺ ብር ነው ያልኳችሁ። ከማርክ ፎሩ ጋር አብሮ የሚጓዝ ነው የምታነሱበት ወይም የምትሰሩበት። ከዛ ሌላ ደግሞ ስፖትላይት የሚባል የስቱዲዮ ላይ ስቱዲዮ የሚገጠም አይታችሁታል ብዬ አስባለው። ፎቶ ቤት ስትነሱ ብልጭ የሚለው ከየአቅጣጫው የተቀመጠው ስፖትላይቶች አጠቃላይ በፓኬጅ እስከ ስልሳ ሺ ብር ድረስ ይሸጣል። ይህንንም እንድታስቡት ነው ከላይ ጀምራችሁ ጻፎ በነገራችን ላይ የተናገርኩትን ከዛ እንቀጥል። ስታንድ የሚባል አለ ለስፖት ላይቶች እና የካሜራውን ጨምሮ ስታንድ የሚባል አለ። ማቆሚያ የላይቱን እንዲሁም ደግሞ የካሜራ ስታንድን ጨምሮ ለካሜራው የሚሆን ወይም ደግሞ ለስፖትላይቶች የሚሆን አጠቃላይ 50 ሺህ ብር ያስወጣችኋል ይህንንም ልብ ብላችሁ አዳምጡ ጻፉት ከዛ ቀጥሎ ኮምፒውተር ያስፈልጋችኋል እንግዲህ ፎቶ ስቱዲዮ ስትከፍቱ ፎቶውን ከካሜራው ከገለበጣችሁ በኋላ ለህዝቡ ወይም ደግሞ ለተጠቃሚያችሁ ለከስተመራችሁ አሳይታችሁ እዛ ቦታ ላይ አድርጋችሁ የምታወጡበት ነው አሁንም ይህንን ለፎቶ ቤት ያሰራል ብዬ ያሰብኩትን ኮምፒውተር ነው ያመጣሁላችሁ የኮምፒውተር ዋጋ 20 ሺህ ብር ያስገዛችኋል በአሁኑ ሰዓት ላይ የተሸጠ ያለው ነው መለስ ያለም ደግሞ ያገለግለ መግዛት ትችላላችሁ። ምንም ችግር የለውም። ከዛ ቀጥሎ ደግሞ አስቸኳይ የሚባል ፎቶ ፕሪንት የምታደርጉበት ከለር ፕሪንት የሚባል አለ። እንደዚሁ ካነን የሚባላለ ፊሊፕስ የሚባላለ ዞሮ ዞሮ ግን አነስ ያለችዋ ሰላሳ ሺ ብር ነው የምትሸጠው የፎቶ ቤት ከለር ፕሪንት የምትባላለች እሷን ሰላሳ ሺ ብር ትገዛላችሁ። ከዛ ቀጥሎ ወንበር እና ጠረጴዛ ያስፈልጋችኋል፣ ለኮምፒውተሩና እናንተ ለምትቀመጡበት እንዲሁም ደግሞ የተገልጋይ ሰው ከስተመር የሚቀመጥበት አጠቃላይ እንደነገሩ መለስ ያለ እስከ ሰላሳ ሺ ብር ድረስ ያስወጣችኋል። ጠረጴዛ እናንትን ማለት ነው። እዛ አካባቢያችሁ ላይ ባለ ፈርኒቸር ብታሰሩት ከዚህ ያክል በላይ አይበልጥባችሁም፣ ወይም ሊያንስም ይችላል። ትንሽ የሚጨምርም ከሆነ ደግሞ ምናልባት ኳሊቲ በጣም ፈልጋችሁ ልትጨምሩ ትችላላችሁ እንጂ ይህንን ያክል ወጪ ይበቃል። ከዛ በተረፈ ደግሞ ለዲኮር የሚባል አለ። ስቱዲዮ ስትከፍቱት ውስጥ ላይ ዲኮር ያስፈልጋቸዋል። ያው እንደ ነገሩ ይህንንም ደግሞ እያደር እየሰራችሁ ታደርጉታላችሁ። ግን ለዲኮር እስከ አርባ ሺህ ብር ድረስ ወጪ ያስወጣችኋል። አንዳንድ ስቲከሮች ሊሆኑ ይችላሉ፣ ዲዛይኖች፣ ስዕሎቹ የምታስቀምጧቸው ነገሮች አስቀምጣችሁ እዛ ቦታ ላይ ባህላዊ ሊሆኑ ይችላሉ። ጨርቆችን የተለያዩ ነገሮችን በማጣጠፍ በመቆራረጥ ዲኮር ለማድረግ እስከ አርባ ሺህ ብር ድረስ ወጪ ያስወጣችኋል። በመጨረሻ ደግሞ ቤት ኪራይ ነው። ቤት ኪራይ የሚባል አለ። ፎቶ ስቱዲዮ ስንከፍት ወይም ደግሞ ፎቶ ቤት ብለን ስናስብ የትኛውን ቢዝነስ ቤት ያስፈልገዋል ከእነ ንግድ ፍቃድ ጭምር ለማለት ያክል ነው። ዞሮ ዞሮ ግን ቤት ኪራይ ከ20 ሺ ብር እስከ 30 ሺ ብር አካባቢ እላችኋለሁ። ምክንያቱም ከዚህ በላይ ሞር ባይበዛባችሁ ጥሩ ነው። ከ20 እስከ 30 ሺብር የሆነ ወጪ ብታወጡ ለፎቶ ቤት በቂያችሁ ነው። ብይን ነው የምነግራችሁ፣ በጣም ኢዚ በሆነ መንገድ እነዚህ እቃዎች ያስፈልጋሉ። ሁለት ካሜራ ሰማንያ ዲና እንዲሁም ደግሞ ማርክ ፎር ብያቸዋለሁ። ስፖት ላይት ያስፈልጋል፣ እስታንድ ብያለሁ፣ ኮምፒውተር፣ ከለር ፕሪንት፣ ወንበር፣ ጠረጴዛ ለዲኮር፣ እንዲሁም ደግሞ ቤት ኪራይ። እነዚህ አጠቃላይ ተደምረው ምን ያክል ያስገኛል የሚለውን ከመናገሬ በፊት ስለ ቢዝነሱ ትንሽ ነገር እንገራችሁ። ስለ ቢዝነሱ የተወሰነ ነገር እንገራቸው። ፎቶ ቤት ምንም የሚያከስር ነገር የለውም። ወጪው በጣም ትንሽ ነው፣ ገቢ ነው የምታስገቡት። እነዚህ ያልኳችሁን እቃዎች ከገዛችሁ በኋላ በነዚህ እቃዎች እየተገለገላችሁ ወይም ደግሞ እያገለገላችሁ ገቢ ማስገባት ነው ማለት ነው ስራው። እኔም በነገራችን ላይ በጣም በርካታ ስራዎችን የፎቶ ቤት ስራዎችን ሰርቻለሁኝ። ማለትም ፎቶ ቤት ከፍቼ የነበረ ከአሁን በፊት ገና በፊት እያለውኝ በአሁኑ ሰዓት ላይ ያው እንደ ፕሮዳክሽን አድጎ የኔ ትልልቅ ስራዎችን የማስታወቂያ ስራዎችንና የሚዲያ ስራዎችን ስለምሰራ ነው እንጂ ስራው በጣም አዋጭ ነበረ። በአሁኑ ሰዓት ላይ ለምሳሌ አንድ ፎቶ ተነስቶ ሰው ሀያ ብር አካባቢ ነው የማጠቢያ በአሁኑ ሰዓት ላይ ያለው ዋጋ ፎቶ ቤት ፕሪንት አድርጋችሁ ፕሪንት ለማድረግ እናንተ ግን ከ30 እስከ 40 ብር ድረስ ፎቶ ቤት ታስከፍላላችሁ። አሁን ያለውን ዋጋ ነው የምነግራችሁ። ኦልሞስት ወደ ዝም ብላችሁ በትንሹ አስር 10 የምንትወውና 20 ብር የምንትወውና ከአንድ ፎቶ ላይ እስከ 15 ብር ድረስ ትርፍ ይኖረዋል። በቀን ምን ያክል ፎቶ ባነሳ ምን ያክል አገኛለሁ የሚለውን ደግሞ እናንተው ልብ ብላችሁ አዳምጡት። ጉርድ ፎቶ ከሆነ ደግሞ እንደ አንድ ላይ ደግሞ በጣም በብዙ ህብረተሰብ የሚነሳ ከሆነ ጉርድ ፎቶግራፉን በጣም በርካታ ሰዎች የሚነሱ ከሆነ ጨረታዎችን ታገኛላችሁ። በትምህርት ቤት ትጠራላችሁ፣ በአካባቢ ላይ ትጠራላችሁ። በእነዚህ በጉርድ ፎቶ በፎቶግራፍም የተሻለ ገንዘብ ማግኘት የምትችሉበት ነው። ትርፍ አለው፣ ኪሳራ የለውም ይህ ስራ። አንዴ የገዛችሁ እቃ እንዳልኳችሁ ካሜራችሁን በጥራት በንጽህና መያዝ ነው። እቃችሁ እንዳይበላሽ፣ ላይቶቹ እንዳይቃጠሉባችሁ በስነስርዓት መያዝ ነው እንጂ በደንብ ዝም ብላችሁ መስራት መስራት መሸቀል ገንዘብ ማስገባት ነው የሚሆነው። ለማለት ያክል ነው። ከዛ በተረፈ እዚህ ስራ ላይ ደግሞ ቪዲዮ እጅግ በጣም አዋጪ ነው። ምንም ጥያቄ የለውም። ሁሉም ሰው ሰርግ አለው። ሁሉም ሰው ፕሮግራም አለው። ሁሉም ሰው ልደት አለው። ሁሉም ሰው የሆነ ሳምበዲ የሆነ ፕሮግራም አለው። ስለዚህ ለነዚህ ፕሮግራሞች ላይ የፎቶ እና የቪዲዮ ስራዎችን ያሰሯቸዋል። ስለዚህ እዚህ ስራ ላይ ቪዲዮ በጣም እጅግ አትራፊ ነው። ወታችሁ በአሁኑ ሰዓት ላይ አንድ የልደት ስራ ለመስራት ራሱ ቪዲዮ ቀረጻ ከ20 ሺህ ወር በታች እንደሌለ ነው የማውቀው ከ20 ሺህ ብር በላይ እንደው 15 ሺህ ብር ማሳነሳችሁ ልደት ሄዳችሁ ቀርጻችሁ መታችሁ። ብቻ በዛው ደግሞ እግረ መንገዳችሁን በጎንም አለ ፎቶ ፕሮግራምም አለው። ወይም ደግሞ ለፎቶ ስትወጡ 40 ብር 50 ብር ይከፈላል ለአንድ ፎቶ አንድ ሰው። ወይም አንድ ፕሮግራም ላይ ሄዳችሁ 200 ፎቶ ወይ 300 ፎቶ ብትታዘዙ፣ ለምሳሌ 300 ፎቶ ከሆነ በ50 ስታባዙት ወደ 15 ሺህ ብር አካባቢ ማለት ነው የሚመጣው። ከተሳሳትኩ ይቅርታ፣ ቪዲዮ ላይ ስለሆንኩኝ ነው። 15 ሺህ ብር አካባቢ በአንድ ቀን ከዛ ደግሞ የልደቱ አለ ሀያ ሺ ብር ሀያ ሺህ እና ሲባዛ አስራ አምስት ሺ ኦልሞት ሰላሳ አምስት ሺ ብር አካባቢ ወይም ደግሞ ዝም ብላችሁ ዝቅ አድርጉትና ችግር የለውም ሀያ አምስት ሺም ሀያ ሺ ብርም ስሩ። ሄዳችሁ ለልደት ስራ ላይ ሄዳችሁ የምታገኙበት ገንዘብ ነው። ከዚሁ በተጨማሪ እናንተ ራሳችሁ እንድትሰሩ ነው ያልኩት እኔ። ተጨማሪ ግን ሰራተኛ የፎቶ ቤት ባለሙያ መቅጠር ካስፈለጋችሁ ከአምስት ሺ ብር እስከ አስር ሺ ብር ድረስ የካሜራማን ባለሙያዎች እንደሚቀጠሩ ነው የማቀው። ሶ እጅግ በጣም አዋጭ ነው፣ አትራፊ ነው ፎቶ ቤት፣ ምንም ኪሳራ የለውም። የክፍለ ሀገር ሊሆን ይችላል ትልቅ ከተማ ላይ በዚህ መልኩ ከፍታችሁ መስራት ትችላላችሁ ልላችሁ ፈልጋለሁ። አጠቃላይ ፎቶ ቤት ለመስራት የሚፈጀው ወጪ ቅድም የጠቀስኩላችሁን ዝርዝር አጠቃላይ ሲደመር ለማለት ያክል ነው 685 ሺህ ብር አካባቢ ነው የሚመጣው ምናልባትም የሰራተኛውን አልጨመርኩም። ዞሮ ዞሮ ግን እስከ 700 ሺህ ብር ወይም ደግሞ 750 ሺህ ብር ድረስ አካባቢ ብታዘጋጁ ፎቶ ቤት ድልቅቅ አድርጎ ወይም ደግሞ ፎቶ ቤት አገልግሎት ለመስጠት ያክል የሚበቃ ፎቶ ቤት መክፈት እንደምትችሉ 100% እርግጠኛ ነኝ። ይህንን መረጃ ሳመጣኔ ከመሬት ተነስቼ አይደለም። በጣም ብዙ ጓደኞቼ ፎቶ ቤት አላቸው። እዛ ፎቶ ቤት ውስጥ ሄጄ እያንዳንዱ የተገዙትን እቃዎችና የፎቶ ቤት ወጫቸውን እራሴ ጽፌ አምጥቼ ወይም ደግሞ ከአሁን በፊት እኔ ፎቶ ቤት ስከፍት የተጠቀምኳቸውን እቃዎች ወይም ደግሞ ለፎቶ ቤት ይሄኛው ጎደለ የማይባል እቃዎችን አሟልቼ የከፈትኩበት ስለሆነ ሀንድሬድ ፐርሰንት እርግጠኛ የሆንኩበትን የፎቶ ቤት አሰራር ነው። ምናልባት አንዳንድ ሰዎች ዋጋው ተጋነነ ትሉ ትችላላችሁ፣ ዋጋው ደግሞ ቀነሰ የምትሉ ትችላላችሁ። እንደየ ሁኔታው እንደየእናንተ አመለካከት ስለሆነ እኔ ግን አዝ ኢንፎርሜሽን ደግሞ ፎቶ ቤት ለመክፈት ይሄኛው ወጪ ያስፈልጋቸዋል የሚለውን ዛሬ ይላችሁ መጥቻለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾች፣ ውጭ ሀገር ያላችሁ ሰዎች እነዚህ አሁን የጠቀስኳቸውን እቃዎች መለስ ብላችሁ ቢሆን እንዳድጻፏቸውና ፎቶ ቤት እከፍታለሁ ብላችሁ ካሰባችሁ እነዚህን እቃዎች በአንዳንድ ፍሬ መልኩ ይዛችሁ ብትመጡ ይቻላል ብዬ ያስባለሁ። ኢንፎርሜሽን ጣርታችሁ ይዛችሁ መታችሁ ፎቶ ቤት መክፈት ይቻላል። ለወንድሞቻችሁ ልትከፍቱ ትችላላችሁ፣ አይታወቅም፣ ለእህቶቻችሁ ልትከፍቱ ትችላላችሁ፣ ለቤተሰብ ልትከፍቱ ትችላላችሁ። ኢንፎርሜሽኑን ግን በዚህ መልኩ አድርጋችሁ ሰዱት። ይህንን ይመስላል። ምናልባትም የዛሬው የቢዝነስ ሀሳብ የፎቶ ቤት ላይሆናችሁ ይችላል፣ ወይም ደግሞ ያላችሁ ገንዘብ ይህንን ቢዝነስ ለመክፈት ላይበቃችሁ ይችላል። ሌላ በቀጣይ ደግሞ በቅናሽ ዋጋ ሌሎች የሚሰሩ ወይም ደግሞ ባላችሁ ካፒታል ልክ በትንሽዬ ብር የሚከፈቱ ቢዝነሶችን ይዤላችሁ እመጣለሁ። የተከበራችሁና የተወደዳችሁ ተመልካቾች አብሮነታችሁ አይለኝ እስከ መጨረሻው ይቀጥል። ይህንኛውን ዩቱብ ቻናሌን ሰብስክራይብ አድርጋችሁ ላይክ አድርጋችሁ ደግሞ ለሌሎች ሰዎች እንዲማሩበት ቢዝነሱን እንዲከፍቱት ሼር ታደርጉልኝ ዘንድ አሁን በድጋሚ ጠይቃችኋለሁ። ዛሬ ይህንን ይመስል ነበረ። በቀጣይ በሌላ ቢዝነስ እንገናኛለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።